ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው። እኔ ጋ ሁሉ ሰላም እግዚአብሔር ይመስገን። ከዚህ በፊት ምን ብዬ ተናገር ያለው መሰላችሁ? ታዋቂነትን ብዙ አትውደዱ፣ ታዋቂ ለመሆን አትስሩ፣ ታዋቂ ለመሆን አትትጉ እና ብዙዎቹ ሀቢባ ቤት ይገቡና ወይ ቤታዮ ጋ ይገቡና ወይ ሊያሾ ጋ ይገቡና እስኪ ያፈምሽኝ እስኪ ያፈምሽኝ ምናምን ሲሉ ሰማቸዋለሁ እና እኔ በተቻለ መጠን ሪፕል እያረኩኝ እየመለስኩላቸው ነው። ታዋቂነት ምንም አይሰራላችሁም። እልቅ ሀብታም ለመሆን ስሩ፣ ሀብታም ለመሆን ጣሩ፣ ብር ለማግኘት፣ የሰው እጅ ላለማየት፣ ለእንደዚህ ለእንደዚህ ነገር ትጉ እንጂ ታዋቂነት ምንም አይሰራላችሁም ኢትዮጵያ ውስጥ እያልኩኝ፣ በተቻለ መጠን እመልሳለሁ። እንደገና ደግሞ እዚሁ ዩቱቤ ላይ ተናገር ያለው ታዋቂነት ምንም አይሰራም ምንም ኢትዮጵያ ውስጥ በተለይ ምንም ነጻነታችሁን ነው እንጂ የሚያሳጣው ምንም የሚጠቅማችሁ ነገር የለም። እና ይሄን ለማለት ያስደፈረኝ ምንድን ነው? አሁን ሰሞኑን ማህሌት ማህሌት የትግርኛዋ ዘፋኝ ማህሌት የታመመችበት እንትን ወጥቷል። ቪዲዮ ፎቶ ወጥቶ ከስታ ከስታለች እኔ ቅርብ ጊዜ ነው ማ ትን ተጋዳ ላይ በሚለው ዘፈኗ ማለት ነው እና ዘፈን አዳማጭ አይደለሁም፣ ግን ተጋዳ ላይ የሚለው ዘፈኗ በጣም ደስ ይለኛል፣ ያሳዝነኛል። ደስ ይለኛል ሳይሆን ያሳዝነኛል። ለመጀመሪያ ጊዜ ሳየውም የሆኑ ሴቶች እያለቀሱበት እየጨፈሩ ይሄ እያነቡ እስክስታ እንደሚባለው ማለት ነው እየጨፈሩ እንትን ሲሉ ነው ያየሁት፣ እየጨፈሩ ሲያለቅሱበት እና በዛ ምክንያት ደስ ይለኛል እንትኗ እና ሰሞኑን ያው እንደዛ አይነት ፒክቸር ወጥቶባት በጣም ተጨናንቃ፣ እሷ ትሁን የዛችን ልጇን ክርስትና ያነሳችሁ ያቺ ትሁን የማህሌትን ክርስትና ያነሳችሁ ብቻ አይዶን ነው አበልጇ፣ እባካችሁ ፎቶዋን እየለጠፋችሁ እንደዚህ እንደዚህ ማውራትን አቁሙ፣ በጣም ተጨናንቃለች ብላ ብዙ ፎሎወር ላላት ቲክቶከር ነግራ ልጅቷ ቲክቶኳ ላይ ተናግራለች እና ሼር አርጉ ፎቶን እየተቀባበላችሁ እንደዚህ ማድረግ አቁሙ ብላ በትትና ተማጽናለች፣ ጥሪ ያቅርባለች እና ይሄን ያመጣ ምንድነው? ታዋቂነት ነው። ታዋቂ ባትሆን ማህሌት እንደፈለገች የናፈቃትን አየር እንግዲህ ታማከርማ ውጩ ናፍቋት ሊሆን ይችላል። ይወጣችሁ ግን ስትወጣ የተቀበላት እንደዚህ አይነት እንትን ነው። የሰው በዚህ አይነት መልኩ ነው የባሰ አሸማቆ ቤቷ እንድትቀመጥ ነው ያደረጋት። ምን ሆና ነው ግን ምናምን ምናምን፣ ወይኔ ከሳች፣ አረጀች እንትናለች፣ እንደዚህ ሆን ጸጉሯ ሁላ አለ። ከሳች መነመነች፣ ምን ይሆን በሽታዋ? ግማሹ ደፋሩ ካንሰር ነው ሁላ ኤች አይቪ ነው ምናምን የሚል ሁላ አለ እና ይሄ ነገር ፕሊስ፣ እኛ አበሾች በተለይ እንደዚህ አይነት ችግር አለብን። የታመመ ሰው ኢቨን ከስቶ ብታዩት፣ ከስቶ ብታዩት ውይ ምን ነው? ምናምን ኢቨን መታመሙን ሳታቁ አንድ ሰው ፊዚካሊ ተቀይሮ ካያችሁት ውይ ምን ሆነ ነው አሞ ነበር እንደ ምናምን ሁላ እንላለን። የሚል ሰው አለ እና ይሄ ነገር ጥሩ አይደለም፣ ጥሩ አይደለም። ያንን ሰው የባሰ ነው የሚያጨናንቀው። ከዛ እራሱን መጥላት ይጀምራል፣ ውጪ መውጣት ይፈራል፣ እራሱን ደብቀው። ከዛ እንግዲህ በቃ ጭንቀት እራሱ ትልቅ በሽታ ገባችሁ። ከዚህ በፊት ታሪኩ ባባ እንደዚሁ ታሞ ጸበል ቦታ ቢሄድ ነው ፎቶ እየተቀባበሉ እንትን ሲሉ፣ ቤቱ ቁጭ አለ ቁጭ አለ። በቃ ከዛ ሞቱ ነው የተሰማው። እጅጋየውን ሸባባውን ብትወስዱ ትሬል ላይ አያት ሰው ፎቶውን ተቀባበለ። ይኸው በቃ ስንቱን አሽመድምደን ቁጭ አድርገናል ቤት። ስንቱን ስንቱን። አሁን ማህሌት የእውነት እርግጠኛ ነኝ ሶሻል ሚዲያ ትጠቀማለች፣ ታየዋለች። ፌስቡኳም ላይ አጋርታለች ሲባል ሰምቻለሁ። እኔ ተከታዩ ስላለ እንኳ አላየሁትም ግን የምታዩ ኮመንቶች የባሰ የሚሰብራት ነው እንደዚህ ሆኛለሁ እንዴ ይሄን ያህል እንትን ብያለሁ እንዴ ምናምን ብላ የባሰ ሰው እንድትሸሽ ውጪ በቃ አየር በነጻነት እንዳትምግ ልታረጓት ነው እያረጋችሁ ነው ማለት ነው ሰዎችን እና ይሄ ነገር ቢቀር በቃ ሰውን እንትን ባትሉ ባታሸማቅቁ በቃ የታመመ ሰው ይከሳል። ምክንያቱም ስትታመሙ መጀመሪያ አፒታይታችሁ ነው የሚዘጋው። ካልበላችሁ ደግሞ ትቀንሳላችሁ፣ ሰውነታችሁ ይቀንሳል። ሰው ሲታመም የሚበላ ሰው እኔ አይቼ አላቅም። ብሎም ደግሞ እንቅልፍ ልታጡ ትችላላችሁ። ስለዚህ እነዚህ እነዚህ ነገሮች ያከሳችኋል። ታሞ ድንቡሽ ብሎ የሆነ ነገር ኬክ መስሎ በቃ የሆነ ቦምቦሊ ነው መስሎ ታሞ የተነሳ ሰው እኔ አይቼ አላቅም። አራስ ካልሆነ አራስ ደግሞ በሽታ አይደለም። ሰው ሲታረስ ነው አምሮበት የሚወጣው እንጂ የታመመ ሰው የፈለገ ነገር በታቀርቡለት አይበላም፣ አፒታይት የለውም፣ ሊከሳ ይችላል። እንደገና ደግሞ የታመመ ሰው ሁሉ ይሞታል ማለት አይደለም። እኛ አበሾች በተለይ አፈር ልሰን የድመት ነፍስ ያለን ነው የምንመስለው። አፈር ልሰን የምንነሳው ነገር አለ። አላያችሁም? አንዳንዱ ሆስፒታል ተኝቶ ምን ብሎ ምን ብሎ። እዚያ አገር እንደውም የእዚያ አገር ጥቁሮች ከምሬ ነው የምላችሁ፣ የሆነ ታመሙን ሳሰሙ ሞቱ ነው የምትሰሙት በቃ ፍንግል ነው የሚሉት። እኛ አበሾች ግን እንደዚህ አይነት ነገር የለብንም። በደንብ በቃ አፈር ልሰን የምንነሳው ነገር አለና ምልላችሁ ነው። ሰውን አታሸማቁ። እናንተም ደግሞ ፌመስ መሆን የምትፈልጉ ሰዎች የውላችሁ የፌመስነት ችግር ይሄ ነው። እኔ ሀረር መወለዴ ማደጌ በጣም ተጽዕኖ ፈጥሮብኝ ባለቤቴ ነው። ፕሮቶኮል መጠበቅ እንትን በቃ ሰውነቴ ንጹህ ይሁን ልታጠብ ራሴ ንጽህና ይጠበቅ እንጂ ላለባበሴ ግድ የለኝም። በቃ ቦርሳ መያዝ እንኳን ያስለመደኝ ባለቤቴ ነው። በቃ ሲምፕል መሆን እፈልጋለሁ። እዚህ ሰፈር ስወጣ ብታዩኝ በቃ አስቃችኋለሁ። ክሮክሴን አድርጌ፣ ነጠላ ጫማ አድርጌ ሺት የለብሼ ምናምን ነው እንትን እምለው ሲምፕል ላይፍ በቃ ደስ የሚለው ሰው አለ። ታዋቂ ከሆናችሁ ግን ሲምፕል ላይፍ መኖርን አትችሉም። ሰውም እድሉን አይሰጣችሁም። በቃ ፎቶ አንስቶ ይቀባበላቸዋል። ያ ነገር ደግሞ በቃ እንትን ነው የሚያደርጋችሁ። እኔ አሁን እንደፈለግኩኝ ወጥቼ እንደፈለግኩ የፈለግኩትን አለባበስ ለብሼ ፌመስ አለመሆኔ ነው የጠቀመኝ። ገባችሁ አይደለ? እንደፈለኩኝ በቃ የፈለግኩትን አይነት ልብስ ለብሳለሁ። ፓስቲ ሲጠበስ ከሸተተኝ ገብቼ ልበላ እችላለሁ። በየሻይ ቤቱ በየምናምኑ አምባሻ ከሸተተኝ በየመንገዱ አምባሻይን እየበላሁ ሊሄድ እችላለሁ። ይሄ ሴት ልጅ በየመንገዱ አትበላ ምናምን፣ እኔ ጋር አይሰራም። በቃ ስለዚህ እንትኔ ታዋቂ አለመሆኔ እዚህ ስማች ጠቅሞኛል። እናንተ ታዋቂ መሆን ለምን እንደምትፈልጉ አላቅም። ታዋቂዎች በጣም ነጻነታቸውን የሚያጡ ሰዎች ናቸው። በጣም በቃ። ይኸው ማህሌትን እንግዲህ እያያችሁ ነው። ይሄኔ ታማ ሳምንት የሚሆን ምን አስራ አምስት ቀን ውጭውን አፍቋት ሊሆን ይችላል። ይወጣችሁ ስትወጣ ግን የደረሰባትን እያያችሁ ነው። ሰዎች እስኪማጸኑ ድረስ እባካችሁ ፎቶዋን እንትን በሉ እስኪባል ድረስ እጅጋየሁ ሽባባ የደረሰባት ባባ ይሄ ሁሉ ነገር በቃ የሆነ ነገር ሲምፕል ሆናችሁ እንትና ምን ሆና ነው ራሷን ጥላለች፣ እንትና ምንሆና ነው ምናምን ተብሎ መቀባበል ነው በቃ የሰው እንትን። ስለዚህ ነፃነታቸውን አታሳጧቸው። ሰው ደግሞ ነፃነቱን ይፈልጋል። በተለይ በተለይ በተለይ የታመመ ሰው ስታዩ ውይ ምን መሰልሽ፣ ምንድን ነው ምንድን መሽኑ ምናምን። እኔ እዚ ሀገር በጣም ደስ የሚሉ ነገር ምን እንደሆን ታውቃላችሁ? በቃ የሆነ ነገር አካላቸው ላይ ጉዳት ካለ እራሱ ለመሸፈን አይሞክሩም። ያንን ነገር ታዩታላችሁ። እዚህ በቃ የሆነ ጉድልድል ያለ ነገር ኖሯቸው ሚኒስከርት ሊለብሱ ይችላሉ፣ ቁምጣ ሊለብሱ ይችላሉ። በቃ እሱን ለመደበቅ ሲሸማቀቁ አታዋቸውም። ማንም ደግሞ ከንፈሩን ሲመጥላቸውም አታዩ ማንም ከንፈሩን አይመጡም። በቃ ማንም ዞር ብሎ አያቸው። ገባችሁ? እኛ በሻ ግን የሆነ ነገር የጎደለው ሰው በጠገባችን ሲል ከንፈራችንን እንመጣለን። ይሄ አዘኔታ አይደለም፣ ሰው መግደል መጉዳት ነው። አዛኝ እንድንባል ነው። እንደዚህ አይነት አዘኔታ ያለ አይመስለኝም። ሰው መጉዳት፣ የሰው ሞራል እንትን ማለት በቃ ንክትክት አድርጎ መስበር የከሳ የጠቆረ ድሮ የምታውቁት ሰው ማ እንትን ካለ እምበውን ዝርግፍ ዝርግፍ የሚያደርጉላ አበሻ አለ። አጠገባችሁ ከስቶ ተጎሳቁሎ ያያችሁት ሰው ካለ ማለት ነው። እና በጣም ለዛም ይመስለኛል በቃ ከጉስቁልና ህይወት የማንወጣው ብዙዎቹ ከጉስቁልና ህይወት አይወጡም። አበሻ ብዙዎቹ በቃ እና ፌመስ ለመሆን እናንተ የምትጥሩ ሰዎች እያያችሁ የፌመስነትን ችግር እያያችሁ ስለሆነ ፌመስነቱን ታውቁትና፣ ሀብታም ለመሆን ብር ለመያዝ ጣሩ። ይሄ ነው የዛሬ መልእክቴ። የማሌተን እግዚአብሔር ይማርሽ። እናንተን ፎቶዋን መቀባበል ምናምን እንትም አቁሙ ፕሊስ። ተናግራለች። ስላዳመጣችሁኝ አመሰግ